ተደራሽነት አግባብነትና ጥራትን መሰረት ያደረገ ትምህርት በሚፈለገው መልኩ ማረጋገጥ የመንግስት ትኩረት ነው አሉ የትምህርት ሚኒስትር ዴኤታ አየለች እሸቴም። ሚኒስትር ዴኤታዋ ይህንን ያሉት ትምህርት ለሰው ሀብት ልማት በሚል መሪ ሀሳብ በአዳማ እየተካሄደ በሚገኘው የኦሮሚያ ትምህርት ጉባኤ ላይ ነው። በምክትል ፕሬዝዳንት ማዕረግ የክልሉ ማህበራዊ ክላስተር አስተባባሪ ሳዳት ነሻ በበኩላቸው የክልሉ መንግስትም ጥራቱን የጠበቀ ትምህርት ለትውልድ ተደራሽ ለማድረግ ውጤታማ ስራዎችን እያከናወ የተከናወነ ነው ብለዋል። ጉባኤውን እየተከታተለ የሚገኘው ባልደረባችን መራኦል ከድር በቀጥታ መስመራችን ላይ አግኝተነዋል። ከእሱ ጋር ጠር ያለ ቆይታ አደርጋለሁ። መራኦል እንደምን ውላሃል? በመድረኩ ላይ ምን አይነት ሀሳቦች ተንጸባረቁ፣ የመድረኩ ውስጥ አጠቃላይ መልክ ምን ይመስላል የሚለውን ልታጋራን ትችላለን? አመሰግናለሁ በረከት። ትምህርት ለሰው ሀብት ልማት በሚል መሪ ሀሳብ የኦሮሚያ ክልል የትምህርት ጉባኤ በአዳማ ከተማ አሁን በሚገኝበት በገልማ አባገዳ አዳራሽ እየተካሄደ ይገኛል። በዚህ ጉባኤ ላይ የተገኙት የኢፌድሪ ትምህርት ሚኒስትር ዴኤታ አየለች እሸቴ እንዳሉት የኦሮሚያ ክልል መንግስት ትምህርትን ቀዳሚው አጀንዳ በማድረግ በሰራቸው ስራዎች የተገኙ ስኬቶች ለሌሎች አርአያ የሚሆኑ ናቸው ብለዋል። ሚኒስትር ዴኤታ እንግዲህ ትምህርት በተለይም ደግሞ የግለሰብን ኑሮ በማሻሻል ለሀገር ብልጽግና መሰረት መሆኑን በማንሳት በየደረ ደረጃው የሚሰጡ ትምህርቶች ዘመኑን የዋጁ ክህሎትን የታጠቁ መሆናቸውን ከቴክኖሎጂ ጋር የተግባቡ መሆናቸውን፣ ችግር ፈቺና መፍትሄ አመላካሽ መሆናቸውን ማረጋገጥ እንደሚገባ አንስተዋል ማለት ነው። በተለይም ደግሞ የትምህርት ፖሊሲን በማዘጋጀትና አዋጆችን በመዘርጋት ባለፉት የለውጥ ዓመታት በተሰሩ ስራዎች የትምህርት ስርዓቱ መሻሻሉን አንስተዋል ሚኒስተር ዴቷ ማለት ነው። በተለይም ደግሞ በትምህርት ለትውልድ ንቅናቄ አዳዲስ ትምህርት ቤቶችን በመገንባት እነዚህ ትምህርት ቤቶች የቴክኖሎጂና የሌሎች የሳይንስ ግብዓቶች እንዲሟላላቸው በማድረግ ያሉትን ትምህርት ቤቶች ደረጃዎች በማሻሻል እንዲሁም ደግሞ ተደራሽነትና ጥራት ላይ ሰፊ ትኩረት በመስጠት በተሰራው ስራ እንዲሁም የትምህርት ጥራትን ማረጋገጥ መቻሉን እንዲሁም አንስተዋል ማለት ነው። በተለይም ደግሞ እንደ ኦሮሚያ ክልል የክልሉ መንግስት ህብረተሰቡን በማሳተፍ በቅድመ መደበኛ ትምህርት ቤቶች ግንባታ ላይ ሰፊ ትኩረት ሰጥቶ ሲሰራ መቆየቱን በዚህም በሺዎች የሚቆጠሩ አዳዲስ ትምህርት ቤቶች መገንባታቸውን በማንሳት ይህ ለሌሎች ክልሎች ባሪያነት ሊወሰድ የሚገባ ተግባር መሆኑን አንስተዋል ማለት ነው። በሌላ በኩል ደግሞ በክልሉ የመደመር እሳቤ ውጤት የሆኑ ኢኒሽቲቮችን በመ

በተለይም ደግሞ የነበረውን ለዘመናት የነበረውን የትምህርት ዘርፍ ስብራት ለመጠገን በተከናወኑ ስራዎች በውጤት የሚለኩ ተጨባጭ ስኬቶች መመዝገባቸውን በዚህ ጉባኤ ላይ የተናገሩት ደግሞ በክልሉ በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ጉዳዮች ክላስተር አስተባባሪ አቶ ሳዳት ነሻ ናቸው። አቶ ሳዳት እንግዲህ በተለይም ደግሞ የሰለጠኑና የበለጸጉ ሀገራት አሁን ካሉበት ምዕራፍ የደረሱበት ምክንያት ለሳይንስ ለቴክኖሎጂና ለትምህርት በሰጡት ሰፊ ትኩረት መሆኑን በማንሳትም እንግዲህ እንደ ሀገር ወይም እንደ ክልል የኋላ ቀሪነት ታሪካችንን ለመቀየር ዘመናዊ የዲሞክራሲ ባህልን ለመገንባት እንዲሁም ደግሞ ከአሳሰብ ጀምሮ እስከ ተግባር ድረስ የበቃ ትውልድን ለመፍጠር በትምህርቱ ዘርፍ ወይም ደግሞ በትምህርቱ ሴክተር ሰፊ ትኩረት ሰጥቶ ሲሰራ መቆየቱን አንስተዋል። የክልሉ መንግስትም ዋናውና ቀዳሚው አጀንዳ ሆኖ ሲሰራ መቆየቱን ነው ያነሱት ማለት ነው። በተለይም ደግሞ ይህንን ቀደም ሲል ያነሳትን በዘርፉ ያለውን የትምህርት ዘርፍ ተደራሽነት እንዲሁም ደግሞ ያለውን አጠቃላይ ስብራት ለመጠገን በተለይም ደግሞ ከታች ጀምሮ ማለት የቅድመ መደበኛ ትምህርት ላይ ሰፊ ትኩረት ሰጥቶ መሰራቱን አንስተዋል። በዚህም የክልሉን ሕዝብ ወይም ደግሞ ህብረተሰብ በማሳተፍ ከ18ሺ በላይ የሚሆኑ የቅድመ መደበኛ ትምህርት ቤቶች መገንባታቸውን በማንሳት በእነዚህ ትምህርት ቤቶች ከ24 ሚሊዮን በላይ ህጻናት ማለትም እድሜያቸው ለትምህርት የደርሱ ህጻናትን እያበቁ እንደሚገኙ አንስተዋል ማለት ነው። በተለይም በትምህርት ቤት ምገባ እንግዲህ በክልሉ በሚሊዮኖች የሚቆጠሩ ተማሪዎች የዚህ የትምህርት ቤት ምገባ ተጠቃሚዎች ናቸው። ይህም እንግዲህ በተለይም የ ተማሪዎች መጠነ ማቋረጥን ከመቀነስ ባለፈ የተማሪዎችን የትምህርት ቀበላ አቅምንም እንዲሁ በከፍተኛ ደረጃ ያሳደገ መሆኑን አንስተዋል ማለት ነው። አቶ ሳዳት ንሻ ከዚህ ባሻገር የመምህራንን አቅም ማጎልበት ላይ ሰፊ ትኩረት መሰጠቱንም አንስተዋል። በርካታ መምህራንም በክረምት እንዲሁም ደግሞ በተለያዩ በተዘጋጁ መርሃ ግብሮች የአቅም ማጎልበቻ ስልጠናዎችን እየተከታተሉ እንደሚገኙ አንስተዋል። ይህንን ለመስጠት የሚያስችሉም የተለያዩ የአቅም ማጎልበቻ ማዕከላትም እንዲሁ በክልሉ መቋቋሙን አንስተዋል ማለት ነው። ለዚህም እንግዲህ አቶ ሳዳት በተለይም በኢፈቦሩ እንዲሁም ደግሞ በልዩ አዳሪ ትምህርት ቤቶች በሁለተኛ ደረጃ ትምህርት ቤቶች የተገኙ ውጤቶችን ከዚህ ለዘረዘሯቸው ጉዳዮች በማሳያነት አንስተዋል ማለት ነው። የክልሉ የትምህርት ቢሮ ኃላፊ እንግዲህ በዚህ መድረክ ላይ ባስተላለፉት መልእክት፣ በተለይም ደግሞ በክልሉ ተማሪዎች ከመሰረቱ ጀምሮ ማንበብ መጻፍና ማስላት እንዲችሉ በቅድመ መደበኛ ትምህርት ላይ ሰፊ ትኩረት ሰጥቶ እየተሰራ መሆኑን አንስተዋል ማለት ነው። የቢሮ ኃላፊ በተለይም የትምህርት ዘርፍ ስብራት የትውልድ ስብራት እንዲሁ የሚያስከትል መሆኑን መረዳት በዛሬው ጉባኤ ላይ በዛሬው የትምህርት ጉባኤ ላይ የተሳተፉ ተሳታፊዎች ሁላቸውም የበኩላቸውን ሚና መወጣት እንዳለባቸውም አስገንዝበዋል ማለት ነው። አሁን ላይ በአዳሪና በልዩ ትምህርት ቤቶች ላይ የተገኘውን ውጤት በሁሉም የትምህርት ቤቶች ላይ ለማስቀጠል እንዲሁም ደግሞ ለመድገም ሰፊ ትኩረት ተሰጥቶ እየተሰራ መሆኑንም በዚህ ጊዜ አንስተዋል ማለት ነው። እንግዲህ በዚህ የኦሮሚያ የትምህርት ጉባኤ መጨረሻ ላይ ደግሞ በዘንድሮ በ12ተኛ ክፍል አገር አቀፍ ፈተና ከፍተኛ ውጤት ላስመዘገቡ ተማሪዎች እውቅና የሚሰጥ ይሆናል። ማለትም በ2017 የትምህርት ዘመን ከፍተኛ ውጤት ላመጡት ማለት ነው። ለነሱ እውቅና የሚሰጥ ነው የሚሆነው በምራ ግብሩ ላይ እንግዲህ የኦሮሚያ አፈ ጉባኤ ወይዘሮ ሳዕዳ አብዱራህማን የኦሮሚያ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ከፍ ያለው ሌሎችም እንዲሁ የክልሉ ከፍተኛ የመንግስት የስራ ኃላፊዎች፣ የዞንና የወረዳ የትምህርት ዘርፉ አመራሮች፣ ተማሪዎችና የተማሪ ወላጆችም በዚህ ጉባኤ ላይ እየተሳተፉ ነው የሚገኙት። በረከት፣ ለአሁኑ በእኔ በኩል ያለው መረጃ ይህንን ይመስላል። መልካም ቀን።